አምስት አይነት ሞዴሎችን ዘመተናል እንደ ስፒዳቸው ይለያያሉ የዕቃ ኳሊቲያቸው እና የዕቃ ስራቸው ግን ተመሳሳይ ነው የባትሪ ካፓሲቲያቸው ምን ይመስላል ባትሪን ጨምሮ ሙሉ ሁለት ዓመት ዋራንት አለን ሲንግል ፌዝ ነው ለቻርጅ ነው የሚወስዱት ይህ ማለት ቤት ውስጥም ጨምሮ ቻርጅ መሆን ይችላሉ ማለት ጎርፍ ላይ ቢነዱ ዝናብ ቢመታቸው ቢታጠቡ ምንም ችግር የለውም። ዋተር ፕሮፍ ናቸው ማለት ነው። ከስንት ጊዜ ይቆያል ባትሪያቸው? ሰውን ጨምሮ እነዚህ እስከ ሶስት ባትሪያ ኪሎግራም ድረስ የመሸከም አቅም አላቸው። ቻርጅ ተደርጎ ሁል እስከሚሆን ስንት ሰዓት ይፈጃል? ዋራንቲ ሁለት ዓመት አለ ባትሪን ጨምሮ ማለት ነው። ዋጋን በተመለከተ ከትልቅ እስከ ትንሽ ስንት ነው? ስፔር ፓርትን በጣም የሚፈልጉ ስለሆኑ አቅርቦት አለው የሚለውን ቼክ አድርጎ ቢገዛ ብዬ እንደ ሽያጭ ባለሙያ ሪከመንድ አደርጋለሁ። የአከፋፈል አይነቱ ምን ይመስላል? ያዘጋጃችሁት የባንክ ብድር አለ። የነዳጅ መጨመርና የታክሲ ሰልፍን የሚያቀልል ወጪ ቆጣቢ እና ለስራ ምቹ የሆኑ የኤሌክትሪክ ሞተሮች እንዳሉ ስንቶቻችን እናውቃለን? በዛሬ ፕሮግራማችን ቦሌ ጃፓንስ አካባቢ በሚገኘው የአዲ ሞተርስ ተገኝተ የኤሌክትሪክ ሞተር አይነቶችን እና ዋጋቸውን የማስቃኛችሁ ይሆናል። ከፕሮግራሙ ጋር ብራችሁ ቆይታ ማደርገውን ይናፍቁታ መሀንን ቻናላችንን ሰብስክራይብ ማድረግ እንዳትረሱ ተከተሉ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽን። የአዲ ሞተርስ እንግዲህ ተገኝተን ለተመልካቾቻችን የኤሌክትሪክ ሞተር ሳይክል አይነቶች እና ዋጋቸውን ጨምሮ ጠቅለል ያሉ መረጃዎች ለተመልካቾቻችን ልናድርስ ተገኝተናል። ከዛ በፊት ግን ስምሽን እና የስራ ድርሻሽን አስተዋውቂልኝ። እሜ የወይን አረጋባይ ይባላሉ። የካምፓኒ የሽያጭ ባለማ ነው። መልካም። ለተመልካቾቻችን ግልጽ እንዲሁን ስለ ካምፓኒያችሁ ፕሮፋይል ጥቂት በይን። ሽኛ ካምፓኒ ያዲ ይባላል። የቻይና ካምፓኒ ነው። ሞተሮቻችን የሚመጡት ከዛ ነው፣ ግን የሚገጣጠሙት እዚ ሀገር ውስጥ ነው። ይሄ ካምፓኒ ከ30 ዓመት በላይ በሞተር ስራ ላይ የቆየ ካምፓኒ ነው። ለተከታታይ ዘጠኝ ዓመታት ደግሞ በሽያጭ ግሎባሊ አንደኛ የተቀመጠ ካምፓኒ ነው። ከዛ በተጨማሪ ግሎባሊ ከመቶ በላይ ብራንቾች አሉት። ይሄ የመጀመሪያ የኢትዮጵያ ብራንች ነው። በቤንዝል የሚሰሩ ሞተሮች እየተከለከሉ ይገኛሉ በአሁን ሰዓት በሀገራችን። እናንተ የኤሌክትሪክ ሞተር ሳይክል ይዛችሁ መምጣታችሁ ምን ፋይዳ ይዞላችሁ መጣ? ሁለት ጥቅሞችን ይዞን መጣ። የመጀመሪያ ከኮስት አንጻር አሁን ላይ ያለው የሀገራችን የነዳጅ ሁኔታ የታወቀ ነው። ያንን ኮስት ሚኒማይዝ እናደርጋለን። በተጨማሪ ደግሞ አሁን ሀገራችን እያስኬደች ያለው የአረንጓዴ አሻራ ልማትን የሚያግዝ ነው። ከዛ ውጭ ኤንቫይሮመንታችን ነው ይጠብቅልናል ማለት ነው። ስንት አይነት ሞዴሎችን ይዛችሁ ልንመታቸዋል? አሁን ላይ ለአምስት አይነት ሞዴሎችን ይዛን መተናል። እንደ ስፒዳቸው ይለያያሉ። የዕቃ ኳሊቲያቸው እና የዕቃ ስራቸው ግን ተመሳሳይ ነው። አሁን የያዛችሁትን የኤሌክትሪክ ሞዴሎች እየቃኘን ብትነግሪን። እሺ፣ አሁን ላይ አምስት አይነት ሞዴሎች አሉ። ቮልት ጋርድ፣ ኤቴስ ፕሮ፣ ጂ ቲ ዌኒ፣ አሬን እና ኩልጆ ይባላሉ። ላሳይሽ። ሁሉም ሞተሮቻችን አንድ ስለሚያደርጋቸው ነገር በጥቂቱ ላስረዳሽ። የሚጠቀሙት ባትሪ ግራፊን ይባላል። ከሊቲየም ተሻሽሎ የመጣ ባትሪ ነው። ባትሪን ጨምሮ ሙሉ ሁለት ዓመት ዋራንት አለን። ከዛ ውጭ ሾክ አብዘርበራቸው ልክ እንደ መኪና ሃይድሮሊክ ነው የሚወስዱት። የፊት ጎማቸው ዲስክ አላቸው፣ የኋላው ደግሞ ድራም ነው። ከዛ በተጨማሪ ሲንግል ፌዝ ነው ለቻርጅን የሚወስዱት። ይህ ማለት ቤት ውስጥም ጨምሮ ቻርጅ መሆን ይችላሉ ማለት ነው። በማንኛውም የቤት ውስጥ ቆጣሪ መስራት ይችላሉ፣ ቦታ መስራት ይችላሉ ማለት ነው። ከዛ በተጨማሪ ዋተር ፕሩፍ ናቸው። እንግዲህ መጪው ክረምት ነው፣ ጎርፍ ላይ ቢነዱ ዝናብ ቢመታቸው ቢታጠቡ ምንም ችግር የለውም። ዋተር ፕሩፍ ናቸው ማለት ነው። ከዛ በተጨማሪ ስለዚህኛው ሞተር ደግሞ አንዳንድ ነገር ላሳይሽ። ሞተሮቻችን እንደሚታዩት ቁልፍም አላቸው፣ በሪሞት የሚሰራሉ። በሪሞት ሎክ ማድረግ እንችላለን፣ አን ሎክ ማድረግ እንችላለን። ከዛ ውጭ ደግሞ ቀጥታ ማስነሳት እንችላለን፣ በሪሞታችን ማለት ነው። ከዛ ውጭ ይሄ ሞተር ከኋላ እንደዚህ አይነት ማስቀመጫ አሉት። ይህ ቻርጀራቸው ነው፣ ቻርጀራቸው ነው። ይሄ ከኋላ ደግሞ እነዚህ ሲመጣል ከቦክስ ተገጥሞላቸው ነው የሚመጡት ማለት ነው። ሰውን ጨምሮ እነዚህ እስከ 260 ኪሎ ግራም ድረስ የሚሸከም አቅም አላቸው። ከዛ ውጭ ሁለት ማርሽን ያላቸው በአንደኛው ማርሽ እስከ 45 ስፒድ ይሄዳል። በሁለተኛው ማርሽ ደግሞ እስከ አምሳ አምስት ድረስ ይሄዳል። ሪቨርስ ሞድ አላቸው። ላነዳድ በጣም ቀላል ናቸው። የባትሪ ካፓሲቲያቸው ምን ይመስላል? የእነዚህ የባትሪ ካፓሲቲያቸው ሰባ ሁለት ቮልት በ23 አምፔራ። ከዛ በተጨማሪ ይህ ሞተር ከሌላው ለየት የሚያደርገው የፖር መጠኑ 2100 ዋት ነው። የሚወስደው ስድስት ሰዓት ቻርጂንግ ታይም ይፈልጋል ተመሳሳይ እንደ ሌሎች ሞተሮቹ ከሞተሩ ከኋላ እግራቸው ስር ይገኛል። ዊልሀብ ይባላል ሞተራቸው። ከዚህ በተጨማሪ ደግሞ ሌሎች ሞዴሎችም ስላሉ እነሱም ደግሞ ላሳች፣ ሌላኛው ሞዴላችን ደግሞ ኤቴስ ፕሮ ይባላል። ከሌላው ለየት የሚያደርገው ይሄ ዋት መጠኑ 3 ሺህ ነው። ባጂ ካፓሲቲው ደግሞ 72 ቮልት በ38 አምፔር አወር ነው የሚወስዱት። ከሲስተማቸው ለየት የሚያደርጋቸው ደግሞ እነዚህ ሀዛርድ ላይትንም ጨምሮ የመጡ ናቸው። ከዛ በተጨማሪ እንደ አሬን እንዳሳየሽ እስቶሬጅ አላቸው። ውስጣቸው ላይ ሰፊ ነው። ብዙ ቀይ የሚያዝ አቅም አለው። ይሄ ቻርጀራቸው ነው። ከዛ በተጨማሪ ልክ እንደ አሬን ሞዴሎች የሪሞት ሲስተምም አላቸው። በተጨማሪ ከዛ ውጭ ደግሞ እዚጋ እንደምታዩ የስልክ ማስቀመጫ አለ። ከስተመርሽ የሚፈልጉ ከሆነ እናደርግላቸዋለን። ከዛ የሚለየው ነገር ምንድን ነው? የሚለየውን ሌላ በተጨማሪ ማክሲማም ስፒዱ 65 ነው እዚ በሁለተኛ ማርሽ ሲነደስ ከ65 ፍጥነት ድረስ ሄደን በአንደኛ ማርሽ ሲሆን ደግሞ እስከ 50 ድረስ ሄደን የባትሪ ካፓሲቲስ ሰባ ሁለት ቮልት በ38 አምፔራ። ሞተራቸው ተመሳሳይ ነው። ዊል ሀብ ነው የሚወስዱት። ፊት ጎማቸው ዲስክ መኖሩ፣ የኋላው ደግሞ ድራም መሆኑ ተመሳሳይ ነው። እንደነገርኩሽ የተሰሩበት ማቴሪያል በሙሉ ተመሳሳይ ነው። ልዩነት የሚፈጥረው ዋት መጠናቸው የባትሪ ካፓሲቲያቸው ስፒድ እና ኪሎሜትር ልዩነት ይፈጥራል እንጂ የተሰሩበት ማቴሪያል በሆን ተመሳሳይ። እስከ ስንት ጊዜ ይቆያል ባትሪያቸው? የሰራ በሄደ ቁጥር የመቀነስ ባህሪ ያለው ላይፍ ታይሙ ከአምስት ዓመት እስከ ስምንት ዓመት ድረስ። የመጫን አቅማቸው ስንት ነው? እነዚህ ሞተሮች እንደነገርኩ ሁሉም ሞተሮች ሲሰሩ ለሁለት ሰው ታስቦ የተዘጋጁ ስለሆኑ ሰውን ጨምሮ እነዚህ እስከ 300 ኪሎግራም ድረስ የመሸገር አቅም አላቸው። የዲሊቨሪ አገልግሎት የሚሰራ ከስተመር ቢመጣ የትኛውን ሪከመንድ ታደርጊያለሽ? እንደ ባለሙያ አሁን ላይ ያሉት በሙሉ ለዴሊቨሪ የሚሆኑ ሞተሮች ስለሆኑ ሁሉም ይሆናል። አምስት አይነት ሞዴሎችን እንደምትይዙ ነግራችኛል እና ሁለተኛውን አሳይተሽኛል። ወደ ሶስተኛውን ሌላኛው ሞዴላችን ደግሞ ቮልት ጋርድ ይባላል። ይሄ የዋት መጠኑ 2300 ነው። ባትሪ ካፓሲቲ ደግሞ 72 ቮልት በ38 አምፔር ሀወር ነው። እንደሌሎች ሞተሮች ሰውን ጨምሮ እስከ አራት መቶ ኪሎ ግራም ድረስ የሚሸከም አቅም አለው። ይሄኛው ከፍ ያለ ነው። እነዚህ የጎማ ሳያዛቸው 16 ኢንች ነው። ከዛ ውጭ ተመሳሳይ ነው። ስራቸው በሙሉ ተመሳሳይ ነው። ጋራንቲን በተመለከተስ ዋራንት ሁለት ዓመት አለ። ባትሪውን ጨምሮ ማለት ነው። ሁለት ዓመት ቻርጅ ተደርጎ ሁሉ እስከሚሆን ስንት ሰዓት ይፈጃል? ቻርጅንግ ታይማቸው ሁሉም ሞተሮች ተመሳሳይ ነው። እስከ ስድስት ሰዓት ድረስ ይፈልጋሉ። ሌላ አድቫንቴጃቸው ዜሮ እስከሚሆን ጠብቀው አይደለም ድጋሚ ቻርጅ ማድረግ ያለባቸው። በቁም ሁን ዴሊቨሪ የሚሰሩ ከሆነ የሆነ ሰዓት ማረፋቸው አይቀርም። በዛ ሰዓት የጎደለውም መሙላት ይችላሉ። ይሄ ባስሮ ላይ ምንም የሚያመጣው ችግር የለም። አብዛኛው ሰው እንደ ጥያቄ የሚያነሳው የኳሊቲ ጉዳይ ነው እና ኳሊቲው ምን ይመስላል? እናንተ ቀ ጃዲ በጣም የታወቀ ካምፓኒ ነው። ቢዋይዲ በኤሌክትሪክ መኪኖች እንደሚታወቅ የኛ ካምፓኒ ደግሞ በሁለት እግር ወይም ደግሞ በሞተርባይኮች በኤሌክትሪክ ሞተር ባይኮች ግሎባሊ ታዋቂ ካምፓኒ ነው። ከሰላሳ ዓመት በላይ በዚህ ስራ ላይ የቆየ ነው። ለተከታታይ ዘጠኝ ዓመታት ደግሞ በሽያጭ ግሎባሊ አንደኛ ሆኖ እየበራ ነው። በዛ ያ ማለት ደግሞ ኳሊቲን በዛ ልክ ነው ማለት። ሌላኛው ሞዴላችን ደግሞ ጂቲዌኒ በመባል ይታወቃል። ማክሲመም ስፒዱ ሰባ አምስት ነው በሁለተኛ ማሽ ስንሄድ፣ ዝቅ አድርገን በአንደኛ ማሽ ስንነዳቸው ደግሞ እስከ አምሳ አምስት ድረስ ይሄዳሉ። የፓወር መጠናቸው ወይም ደግሞ በዋት ሲገለጽ 2900 ናቸው። ባሴ ካፓሲቲያቸው 72 ቮልት በ25 አምፒር ሀወር ነው። እንደ አሬን ተመሳሳይ እስከ 260 ኪሎ ግራም ድረስ ሰውን ጨምሮ የመሸከም አቅም አላቸው። ሰዎች የኤሌክትሪክ ሞተር ከመግዛታቸው በፊት ምን ማወቅ አለባቸው ብለሽ ታስቢያለሽ? እንደ ባለሙያ ኤሌክትሪክ ሞተሮች ለአነዳድ በጣም ቀላል ሞተሮች ናቸው። ከቦዲ በላይ ዋናው ባትሪው ስለሆነ ከመግዛታቸው በፊት የትኛው ባትሪ የተሻለ ነው አጣርተው ቢገዙ ብዬ ይመክራል ነው። ከዛ በተጨማሪ ደግሞ ስፔር ፓርትም አቅርቦት ብዙ ቦታ ላይ ስለሌለም እኛም ደግሞ እንደ ካምፓኒ ያንን የመቅረፍ ስራ ላይ ስለሆነ ያንንም አጣርተው ቢገዙ ሪከመንድ አደርጋለሁ። ከስተመሮች ይህን ሞተር ቢገዙ ምንድነው ተጠቃሚነታቸው? በፈለጉት ሰዓት እንደነገርኩሽ ሙሉ ስፔር ፓርት እኛ ጋር ይገኛል። ስፔር ፓርት ብቻ ሳይሆን ባለሙያዎችም ስላሉን ሌላ ቦታ ሄዶ ማሰራት አይጠበቅባቸውም፣ እዚህ እኛ ጋ አገልግሎትን ማግኘት ይችላሉ። ከዛ በተጨማሪ ደግሞ ኳሊቲ ቃም እስሁን እየሸጥንላቸው ብዙ አመት በደስታ ጠቀምበታል ነው። ከሳየሽን በተጨማሪ እዚህ ካሉት ሌላ ሞተር አለ የሚያሳዩን ሶስት ሞዴሎች አራት አይነት ከለር አማራጭ አላቸው። ከስተመር በፈለገው መውሰድ ይችላል። ይሄ እንደምታዩ አንዱ ከለር አማራጭ ነጭ ነው። ነጭ፣ ጥቁር፣ ሲልቨር እና ብሉ ከለሮች አሉን ማለት ነው። ሌላኛው ሞዴላችን ደግሞ ኩጆ የትባላለች፣ በሳይዝም ካሉት ሞተሮች ዝቅ ያለች ናት፣ አነስ ያለች ናት። ታርጋማት ውስድም መንጃ ፈቃድ አያስፈልጋትም፣ ያስፈልጋትም። ይሄ የሆነበት ምክንያት ደግሞ ኤሌክትሪክ ባይክ ሞተሮች ናቸው፣ ግን ደግሞ እንደ ሳይክልም ፔዳል ስላላቸው አሁን ለተመቻቸው የኮሪደር ልማት የሚሆኑ ሞተሮች ናቸው። ተመሳሳይ ሁለት ማርሽን ያላቸው በመጀመሪያው ማርሽ ሲሄዱ 35፣ በሁለተኛ ማርሽ ደግሞ ሲነዷቸው እስከ 45 ድረስ ይሄዳሉ። የዋት መጠናቸው ስምንት መቶ ነው። ከዛ በተጨማሪ የባትሪ ካፓሲቲያቸው ደግሞ ስልሳ ቮልት በ20 አምፔር ነው። እነሱም ተመሳሳይ አራት አይነት ከለር አማራጭ አላቸው። ለጊዜው ጨርሰናቸው ነው፣ ቀጣይ ዙር ላይ ግን ይመጣሉ። ታርጋም በተመለከተ ለደንበኞች ማን ነው የሚያስጨርስላቸው ፕሮሰሱ? እኛ እንደ ካምፓኒ ለከስተመሮቻችን እያንዳንዱን የገዙችን የሞተር ያክል ዶክሜንት አሟልተን ነው የምንሰጠው። መንገድ ትራንስፖርት ሲሄዱ የሚያስፈልጋቸውን ዶክሜንት በሙሉ እዚህ ጨርሰን እንደምንሰጣቸው እነሱ እዛ ሄደው ፕሮሰሱን ያስጨርሳሉ ማለት ነው። እስካሁን ያየናቸውን ሞተሮች በፉል ቻርጀር ስንት ኪሎ ሜትር መጓዝ ይችላሉ? ከመቶ ኪሎ ሜትር እስከ መቶ አምሳ ኪሎ ሜትር ድረስ ይሄዳሉ። በክልል ከተሞች በምን አይነት መንገድ ነው ተደራሽ የምታደርገው? አሁን ላይ በመቀሌ እና በሐዋሳ ላይ ብራንቾቻችንን ከፍተን የመስራት ፕሮሰሱን ጨርሰን ኦልሬዲ የመክፈት ስቴጁ ላይ ነን እና እዚያ ያሉ ሰዎች ማግኘት ይችላሉ። ሌሎች ክልል ከተሞች ላይም በቅርቡ ይመጣል። አቅርቦቱስ ምን ይመስላል? የፈለጉትን አይነት ሞተር ማግኘት ይችላሉ፣ ከስተመሮች ቢመጡ? አዎ በሚቀበሉ ዋጋን በተመለከተ ከትልቅ እስከ ትንሽ ስንት ነው የዋጋ ሬንጃችን? ትንሹ መቶ አርባ ሺ ብር ነው እስከ ደግሞ 300 ሺ ብር ድረስ አለ። እዛ ጋ የስፔር ፓርት እቃዎችን እያየሁኝ ነው እና ታስረጂኝ ልክ ነሽ። የስፔር ፓርት እቃዎቻችን ናቸው ሞተር ደግሞ እዛ ጋር እንሂድና ላስረዳሽ። መልካም፣ እሺ። አሁን ደግሞ ስለ ስፔር ፓርቶቻችን በትንሽ ላስረዳሽና ይሄኛው እዚህ ጋር የምታዩ ፍሬን ዲስኩ ነው። ይሄ እዚህ ጋር እንደዚህ የምታዩ ደግሞ የፊት ፍሬኑ ነው። ይሄኛው ደግሞ የኋላ ነው። ይሄ ትሮትል ይባላል። ይሄኛው ረጅም ነጭን መብራት ሲስተሞቻችን ናቸው ክላክስና ፓርክ ነው። ይሄኛው ደግሞ የፍሬቻ መብራቶች ናቸው። እዚህ ጋም የላይቲንግ ሲስተሙ ነው። እንዲሁም ደግሞ እዚ ጋ የማርሽ መጨመሪያና መቀነሻ ነው ማለት ነው። በዛ ተጨማሪ ደግሞ ይሄኛው የቁልፍ ሲስተሙ ነው። እነዚህ ደግሞ ኮንቨርተር ይባላሉ ክላክሱን እና ላይቲንግን የሚቆጣጠሩ ስራቸው አስራ ሁለት ቮልት ናቸው። ከዛ በተጨማሪ ይሄ የፊት መብራቱ ነው። ይሄኛው እዚጋ የምታዩ ደግሞ የኋላው መብራቱ ነው። እዛጋ የምታዩ የሪሞት ሴንሰራቸው ነው። ይሄኛው ደግሞ የባትሪው ብሬከሩ ነው። ይሄኛው ደግሞ ኮንትሮለር ይባላል። እዚህ ጋር የምታዩ ደግሞ ይሄ ሞተራቸው ነው። ዊል ሀብ ብዬ ቅድም የነገርኩች ነው፣ ከኋላ እግራቸው ስለሚቀመጥ ማለት ነው። የአከፋፈል አይነቱ ምን ይመስላል ያዘጋጃችሁት? የባንክ ብድር አለ? አሁን ላይ የለንም፣ ግን እንደ ካምፓኒ ባንክ ፕሮሰስ ላይ ነን። ያን ስንጨርስ ለከስተመሮቻችን የክሬዲት አገልግሎት እናመቻቻለን። ከዛ ውጭ ግን አሁን ላይ ያለው ስነ ግብይታችን በካሽ ነው። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እድሉ ልስጥሽ። ማስተላለፍ የምፈልገው አሁን ላይ ብዙ አይነት የኤሌክትሪክ ሞተሮች ገበያ ላይ ስላሉ ከስተመሮቻችን ከመግዛታቸው በፊት ባትሪያቸው ምን አይነት ነው፣ ምን ያህል ያገለግለኛል የሚለውን ከኳሊቲ አንፃር አይቶ ቢገዛ፣ ከዛ ውጭ ደግሞ እንደነገርኩሽ ስፔር ፓርትን በጣም የሚፈልጉ ስለሆኑ አቅርቦት አለው የሚለውን ቼክ አርጎ ቢገዛ ብዬ እንደ ሽያጭ ባለሙያ ሪከመንድ አረጋል። መልካም እነዚህን የኤሌክትሪክ ሞተሮች መግዛት የሚፈልጉ ደንበኞች በምን አይነት አድራሻና ስልክ ቁጥር ማግኘት ይችላሉ? እናንተ አድራሻችን ቦሌ ጃፓን ራማዳ ሆቴል ፊት ለፊት ዋና አስፋልቱ ላይ እንገኛለን። እንዲሁም ደግሞ በሶሻል ሚዲያ ቲክቶክ ፔጅ አለን። ያዲ ኢትዮጵያ ብለው ቢገቡ እዛ ላይ ማግኘት ይችላሉ። በተጨማሪ ደግሞ ታች ላይ በምናስቀምጠው ስልክ ቁጥርም እየደወሉ እኛም በስልክ ማግኘት ይችላሉ። መልካም ስለሰጠሽን ማብራሪያ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን ቦሌ ጃፓን አካባቢ በሚገኘው የአዲ ሞተርስ ተገኝተን ወደ እናንተ ስናደርስ የነበረው ፕሮግራም ይህንን ይመስል ነበረ። እነዚህን የመሳሰሉ ዘመናዊ የኤሌክትሪክ ሞተሮችን ማግኘት እና መግዛት የምትፈልጉ ተመልካቾቻችን ታች ባስቀመጥንላችሁ አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።